ይህንን ቪዲዮ ስሰራ ከራሴ ጋር በጣም ብዙ ተማምቼ አውጥቼ አውርጄ ለስራ አለስራ እያልኩኝ ከራሴ ጋር በጣም ብዙ ክርክር ውስጥ ገብቼ ነው ይሄንን ቪዲዮ ለመስራት የወሰንኩት። ይህንን ቪዲዮ ዩቲዩብ ሊቀበለኝም ላይቀበለኝም ይችላል። አላገም ግን በጣም መስራት ስላለብኝ ነው። ቢያንስ በዚህ ቪዲዮ አንድ ሰው እንኳን ከተጠነቀቀ ራሱን ከጠበቀበት ብዬ ነው። አሰላሙ ዓለይኩም ወረህመቱላሂ ወበረካቱሁ እንዲሁም ሰላም ሰላም እያለው ወደ ኢትዮጵያውያን ሴት እህቶቼ አረብ ሀገርም ያላችሁ ሀገርም ውስጥ ያላችሁ፣ ሴትነታችሁን ማስከበር የምትችሉት እናንተው እራሳችሁ ናችሁ። እናንተ ያላከበራችሁት ገላ፣ እናንተ ያላከበራችሁት ማንነት ማንም ሰው መጥቶ እንዲያከብርላችሁ አትጠብቁም። አንዲት እህቴ ታሪኳን ነገረችኝ። የልጅቷ ማንነት መጥቀስም አልፈልግም። ግን ፊት ለፊት ላይ በምታዩት ምስል ነው ምን እንደሆነ ግልጽ ይመስላችኋል። የኦንላይን ትዳር ወይም የኦንላይን ሽርምጥና ልበለው ከዚህ ውጭ ምንም አይነት እንትን የለውም። አረብ ሀገር ሆናችሁ የሰው ቤት እየሰራችሁ እራሳችሁን ለመለወጥ ቤተሰብ ለመለወጥ የምታችሁ ግን ኦንላይን ላይ ሽርምጥና፣ ሴተኛ አዳሪነት የምትሰሩ ሴቶች ይቅርታ፣ የታሪኳ ባለቤት ግን ከዚህ ውጪ የምሰጠው ስም ስላጣው ነው። እኔ እቺ እህቴ እንደ ማንኛውም ሰው ያው እንደኔና እንደናንተ ድህነትን ለማሸነፍ የተሻለን ነገር ለማግኘት ወደ አረብ ሀገር ስደት ታደርጋለች። አንዳንዴ ይሄ ስልክ በነገራችን ላይ በጥሩ መንገድ ለተጠቀመው ሰው እሳይ ጥሩ ነገር አለው በጥፋት እና ለክሳራ ነው የሚጠቀመው ሰው ዱኒያውንም አኼራውንም ሁሉ ነገሩን የሚያበላሸው። ከዚህ መሀል እች እህታችን አንዷ ናት። እኔ እንዲህ አይነት ነገር የራቁት ፎቶ ላኩ፣ የራቁት ነገር ተያዘባቸው ሲባል የማውቀው ቲክቶክ ላይ ነበረ። ግን እች እህቴ ቃል በቃል ባንደበቷ ነገረች። ይሄንን ቪዲዮ ለስራው ጊዜ ብትጠይቃት፣ አዎ፣ በዚህ ቪዲዮ አንድ ሰው ሁለት ሰው ከተማረበት ግን ማንነት ሳትናገር ብላ ይኸው ምስሯን ጠብቄ ላካፍላችሁ እንዳልኳቸው። ልጅቷ እንደ ማንኛውም ስደተኛ አረብ ሀገር ትሰደዳለች። በዚህ ስልክ ደግሞ ብዙ አይነት ሰው እንተዋወቃለን፣ ጥሩ ማለ፣ ደግማለ፣ መጥፎ ማለ። በዚህ ስልክ ከአንድ ኤርትራዊ ጋር ትተዋወቃለች። የተዋወቀችው የት ነው? ኢሞ ግሩፕ ላይ ኢሞ ላይ ነው የምትታወቀው። በጣም ብዙ ጊዜ ሆኗል አላችው። ኦኬ፣ በጣም ቆይቷል። ኦኬ እና ታውቃላችሁ የኢትዮጵያ ሰው ችግር ከማውራት ውጪ የሚያውቀው ነገር የለም። አምጪ ብር ላኪ። እየተፈጠረ እየተፈለጠ እየተቆረጠ ነው አይደል? እንደሚያውቀው ሁላችንም ጋር ያለ ነገር ነው እና በጣም አስቸኳይ ገንዘብ ያስፈልገኛል አለች። ልጇ ታሞ ገንዘብ ያስፈልገኛል፣ ባለቤቴ ደግሞ ስራ የለውም፣ ይሄንን ገንዘብ ከየት ላምጣው ነው ያለችው። አንዳንዴ ሲጨንቀን እኮ የሆነ ልባችን ላይ እፍን ያደረገን መፍትሄ ያጣንላት ነገር፣ አንዳንዴ ያኔ ለጓደኛ ታወራላችሁ ምናምን። ከዛ እንደዚህ ውጥር ባልኩበት ሰዓት ይሄ ኤርትራዊ ጓደኛ ነው ምንድን ነው የሚባለው፣ እሱ ይደውልልኛል አለች። እሱ ይደውልልኝ ያው ታውቃላቸው፣ ድምጿ ተለዋውጦና ምን እንደዚህ ሆኜ ሳውራ፣ ምን ሆነሽ ነው ካልነገርሽኝ ብሎ ግግም አለብኝ አለች። ችግሯ ማለት ነው። ከዛ እኔም እንደዚህ እንደዚህ ብዬ ነገርኩት፣ ችግሩ ማለት ነው። ኦኬ የኢትዮጵያ ብር ያስፈልገኛል፣ ኢትዮጵያ ላይ ልጄ እንደዚህ እንደዚህ ሆኗል አልኩት አለች። የነገርኩትን የብር መጠን ደግሞ እሱ ወደ ይሄ ብር እኮ በዚህ እኔ ባለሁበት ሀገር አምስት መቶ ዶላር ነው። ይህ እኮ በጣም ቀላል ትንሽ ብር ነው ብሎ አጽናናኝ። እኔ ይሰጥሻለሁ አለኝ። እኔም ልቤ እርፍ አለ። ለችግር መፍትሔ አገኘሁ መሰለኝ እንደው ፈጣሪ የደረሰልኝ ብዬ ፈጣሪ ነው ማመስገን ጀመርኩ አለች። ቃል ገባልኝ ገንዘቡን እንደሚሰጠኝ ፍቅሪቷ ጨንቋታል። ይህ ገንዘብ ያስፈልጓታል የልጇን ሕይወት የሚታደግ ነው። እሱም ከዚህ ቀጥሎ አለች በዚህ ነገር ቃል ከገባሽልኝ አለኝ አለች። ምንድነው? እንደምታደርግልኝ ምንድነው? ለመጀመሪያ ጊዜ ይሄ ጥያቄ ሲቀርብልኝ ያለችው። ከዛ ከዚህ ቀደም በጣም ተከባብረው ነው የምናወራው እንደዚህ አይነት ኢላፊ ቃላት ሌላ ሰው ተነጋግረን አናቀም። እንደ ብልግና ተናግሮን አያውቅም አለች። የዛን ቀን የራቁት ቪዲዮ እንደዚህ እንደዚህ እያደረግሽ ቪዲዮ ትልክልኛለሽ፣ ልክ እንደላክሽልኝ እኔ ገንዘቡን አስገባልሻለሁ። እንዴት እንዴት አድርጌ እንደማስገባ መንገዱን ትነግርኛለሽ። እኔ ወደ ኢትዮጵያ ብር ልኬ አላቅም፣ እንዴት እንደምልክ ትነግርኛለሽ። እኔ ልክልሻለሁ ብር ደረገጥ ኳ ለችግራ ያለኝን ማመን አቃተኝ። ከፈለግሽ ብሮ ምትፈልግ ከሆነ ላኪ እያለ ብለዛ ምንም ምትን የለውም፣ መጥፎ ነገር አይደለም፣ ሌላ ቦታ ለማንም ጋር እንትን አይልም፣ ሌላ አንቺ ረጅም ጊዜ ነው ይህ መታምኘ ወይ ምናምን እያለኝ እንትና እንግዲህ ሴቶች በዚህ መልኩ ደደምነን ብዬ አስቤ አላቅም። እንግዲህ ቪዲዮ ላኩለት አለች። እንዴት እንዴት አድርጋ እንደዚህ እንደዚህ አድርጊ እንዳለኝ አድርጊ ቪዲዮ ላኩለት አለች። ያው የመጀመሪያ ጊዜ ችግሯን ደካማ ጎናን ተጠቅሞ ቪዲዮ እንድትልክላት አደረገ። ባለው መሰረትም ገንዘቡን ላከልኝ አለች። ኢትዮጵያ ኦኬ፣ አንዳንዴ መጥፎ ነገሮች በነገራችን ላይ መጥፎ ነገሮች እየተላመዳችሁ ስትሄዱ የሆነ በቃ ሰው እየለመደው በቃ የሆነ ኖርማል አድርገን ነው የምንሄደው የምንሄደው ነገር አለ። እቺ ቤት ከዛም በኋላ በቃ እኔ ራሱ ኖርማል ያደረኩት አለች በቃ ለመድኩትኝ። ኦኬ። በቃ የሆነ መስቱ ነኝ የኦንላይን ኦንላይን ትዳር በቃ ልክ ባለቤቴ ባለቤቴ ይሰማኛል አለች። ይቅርታ ቆና እንደ እና ይሄን ነገር ለመድኩት በተለያየ ጊዜ ቪዲዮ ልክለት አለው በጣም እና ልጅቷ ይሄንን ነገር እየለመድኩት እኔ በራሴ ፍቃድ እንኳን እየቀረስኩ ልክለት አለው ምናምን አለች። በቃ ኦረዲ ለምዳዋል ኦንላይን እንትን አለ ወይም የኦንላይን እንትን በለው። ለቤተሰቧ የምትልከው የነበረውን ወጪ እሱ መሸፈን ጀመረ ነው የምትለው። በዚህ መሀል ውስጥ ሁላ ግን እንዳትረሱት ልጅ አላት ባላላት ኢትዮጵያ። ኦኬ በተለያየ እንትን የተለያየ እንትን እየነገረኝ እንደዚህ አድርጊ፣ በዚህ ግቢ፣ በዚህ ውጪ እያለኝ በነገራችን ላይ የምስል ነገር በጣም እየሰቀጠጠኝ በዛ ላይ ደግሞ በሴትነቴ እንትን እያልኩ ነው የምናገረው። ለምን ከእንዲህ አይነት ሴቶች ተጨምረን ሴቶች መባል ከእንዲህ አይነት አረብ ሀገር ላይ ያሉ ባለጌ ሽርምጥና የሚሰሩ ሴቶች ጋር ተጨምሮ የአረብ ሀገር ሴቶች ወይም የማዳን ቅድሞች መባል እኔ በግሌ እያሸማቀቀኝ ነው የምናገረው። ለምን የሚያኮራ ነገር የለውም። በጣም የሚያሳፈር የሴትነትን ክብር ዝቅ የሚያደርግ ነገር እና በዚህ ቀጠልን። እረ ወደ አምስት አመት ይሆናል አለች። በጣም ቆይቷሉ። አምስት አመት ማለት አስቡ እንግዲህ አይደለ? ኦንላይን ላይ ከተዋወቃችሁት ወንድ ጋራ ከገዛ ባለቤታችሁ ጋር ዛሬ ትጓድዳላችሁ፣ ዛሬ ትጥላላችሁ። የምትጣሉበት ጊዜ አለ። ከጥላቻ አልፎ የምትጣሉበት የምትፋቅሩበት ጊዜ አለ። ተረዳችሁኝ? በጣም ይቀርታ እና እቺ መጥፎ ጊዜ መጣች። ተጣላን አለች እጅቷ ኦኬ። ተጣላን። ከተጣላን በኋላ እኔም ይሄንን ነገር እንዲህ አይነት ቪዲዮ መላክ ማቆም ወሰንኩኝ አለች ቪዲዮ። ልጁ ደግሞ ቪዲዮን ይፈልጋል እንዲህ አይነት ቪዲዮ። ኦሬዲ አስለምደዋለች። አምስት ዓመት ማለት ትንሽ አይደለም። ኦኬ፣ እምቢ አይሆንም ገንዘቡን አትስጠኝ ጥንቅር ይበል ብላ ክብሯን ማስቀደም ሲገባት፣ እንግዲህ ከአንዴም ሁለቴም ሶስቴም በቃ አስለምደችው። ልጁ ደግሞ ይህንን ነገር ማቆም አልፈልግም

እናቴ ብሎ የሚጠብቅ ልጅ አለ ኢትዮጵያ ላይ። በቃ ይቺ ከዚህ ሰውዬ ጋር ተጣላች፣ ወደ ኢትዮጵያ መሄድ ትፈልጋለችን ልጇንም ባሏዋንም ቤተሰቧንም ለማግኘት። ይሄ ሰውዬ ደግሞ በፍጹም ማቆም አይፈልግም። ቪዲዮ እንድትልክላት ይፈልጋል፣ እንደተለመደው በለመደው እንትን እንዲቀጥል ይፈልጋል። እኔ ኢትዮጵያ ልሄድ ነው ስለው፣ ሂጂ ችግር የለውም ተደብቀሽ እንደዚህ እንደዚህ ያደረገች ላክል። እኔ አልፈልግም። የማትፈልጊ ከሆነ ይሄን ቪዲዮ እንደዚህ እንደዚህ እለቀዋለሁ ልጁ በነገራት። ይሄን ነገር የምናውቀው ከዚህ ቀደም ይሄ ቪዲዮ አለኝና ይሄን ያክል ገንዘብ ካልሰጠሽኝ ነበር የምናውቀው። ልጁ ቪዲዮ ብቻ ነው የሚፈልገው ከእሷ ገንዘብ ምናምን አይፈልግም። ኦልሬዲ በየወሩ አለች ገንዘብ ለቤተሰቦቿ ይልካል። እሷ ኦኬ ገንዘብ ይልካል፣ የገንዘብ ችግር የለበትም ነው የምትለው። ልጁ ግን ይቺን የወሲብ ቪዲዮ አስለምደዋለች። እችን የወሲብ ቪዲዮ መላክ አለበት ልጁ ይሄንን ይፈልጋል። አሁን ይሄንን የማታደርግ ከሆነ ቪዲዮውን እለቃለሁ ነው እያለኝ ነው ደግሞ የምትለው እያንዳንዱን ቪዲዮ ስትቀርጽበት ፊቷን ቁጭ አድርጋ ነው። ምን ላላችሁ ፈልጌ ነው ወደ ኢትዮጵያውያን አይድል ኦንላይን ላይ ለተዋወቃችሁት ለአንድ ባለጌ ወንድ እንዲህ አይነት ቪዲዮ ለመላክ ቀርቶ ከገዛ ባለቤታችሁ ጋር እንኳን ስልክ ስታወሩ ተላልጣችሁ ተገላልጣችሁ መሆን የለበት። አይድል ለአንድ ተራ ወንድ የራቁት ፎቶ ክብራችሁን ዝቅ አድርጋችሁ ለሱ ለመላክ ከገዛ ባለቤታችሁ ጋር እንኳን ስታወሩ ተገላልጣችሁ የሴትነት ክብራችሁን ዝቅ በሚያደርጉ መልኩ መሆን የለበትም። ይሄ ባላችሁ ባላችሁ ነው። ይሄ ግን ባላችሁ ባላችሁ የሚሆነው በአካል አብሯችሁ ስትኖሩ ብቻና ብቻ ነው። ይሄ ስልክ ነው የላካችሁት ቪዲዮ የተላላካችሁት ቪዲዮ በእናንተ በኩል የጠፋ ሊመስላችሁ ይችላል እንጂ ስልኩ ላይ ይኖራል። ያ የስልኩ ባለቤት፣ የአፕሊኬሽኑ ባለቤቶች ስልኩ ይኖራል ቪዲዮ ትልቁ ነገር እናንተ ያላከበራችሁት ገላ እናንተ ያላከበራችሁት ሰውነት እናንተ ያላከበራችሁት ሴትነት እንዴት ሌላ ሰው እንዲያከብራችሁ ትፈልጋላችሁ? ሰው እንዴት በስልክ ሽርምጥና ይሰራል? እንዴት ሴተኛ አዳሪ ትሆናላችሁ? በጣም እንዲህ አይነት ነገር በነገራችን ላይ ይደጋገማል። በጣም ብዙ ጊዜ ቲክቶክ ላይ ይወራል። እንዲህ አይነት ግን እንደዚህ አይነት ሽርምጥ ነው። ደግሞ እኔ አጋጣሚ ሰምቼ ማለት ደግሞ ልጅቷ ምን ትላለች? አልሰጥም ወይም አልሰራም ብዬ ካልኩት በኋላ የላከችለትን ቪዲዮ መልሶ ይልክልኛል ነው የምትለው። ለሷ ልጁ ነግረችዋለሁ። ኢትዮጵያዊ አይደለም ኤርትራዊ ነው። ይሄንን ሁላ ሲያደርግ ጭንቅላቴ ላይ አንድ ሐሳብ አቃጨለብኝ እና እሱ ይልክልሻል አለ እንዴ ስላት፣ አዎ አለች። ግን አንድም ቀን ፊቱን አይቶ አታቀም፣ አይቼው አላውቅም። ምንድን ነው የሚባለው? ለዚህ ነገር ምን ትላላችሁ? ሴት ናችሁ፣ በሴትነታችሁ ተከበሩ። ሴት እናት ናት። ሴት ምስት ናት። ሴት ልጅ ናት። ሴት ሁሉ ነገር ናት። ግን እንድትከበሩ መጀመሪያ እራሳቸው